ገባሽ ከዚህ በፊት ወደ አንቺ ጋር ስመጣ ምን አልኩኝ ከዚህ በኋላ መጎዳት አልፈልግም ከዚህ በኋላ መለያየት አልፈልግም ቆይ አልንገርሽ ገሪሻ ልትነግሪኝ ይገባ ነበር ለምንድን ነው መናገር ትናንትና የሳቅሽ ከኔ ጋር እንትን እያልሽ ነገር ሚባለው እንደዛ ማለት አሁን ነው አሁን እውነቴን ነው የምላችሁ፣ ፈኪና አህሙን ሀይ የምላቸው ጠፋ። ጭራሽ ነገሩ ቀጥሎ ዛሬ ለፕራንክ ነው ብዬ ስጠብቅ ነገሩ ታጣጠፉ። ጭራሽ አህሙ ሳት ጎርሶ ሳት ለብሶ ተናዶላችኋል እንዴ! አህሙ ተረጋጋ እንጂ ተረጋጋ። ጭራሽ ክላሽ እና ቀላ አቀባበል ከብ እንዴ! ከፈለክ ግጭን፣ ግጭን ግዳለን እንጂ እኛ ከፊት ዞራን ልም። በጣም ተናዳለን። እየሄድክበት ያለው መንገድ ልክ አይደለም። ስለዚህ መረጋጋት ያስፈልጋል። ባጭሩ አሰላሙ አሌይኩም ወራህመቱላ ወባረካቱ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና መሻችሁልኝ? እንግዲህ ዛሬ ፈኪና አህሙ ተገናኝተው ነበር። እንግዲህ ትናንት በሰራችው ፈኪ ቪዲዮ ላይ በጣም አህሙ እሳት ጎርሶ እሳት ለብሶ ነው የመጣው። በጣም ኢሞሽናል ሆኗል። እርግጥ ነው የሚጠበቅ ነገር ነው፣ የሚያናድድ ነገር ነው፣ ግን ቢሆንም በጣም በዛ የእውነት እንደዚህ ስለሆንክ ምንም መፍትሄ አይገኝም። አንድ ሰው ነገሮችን በመሸሽ በመናደድ፣ በመበሳጨት ምንም መፍትሄ ሊያገኝ አይችልም እና መረጋጋት አለብህ። የጭራሽ የበፊቱ አህሙ አይደለሁኝም የበፊቱ አህሙ መሆን አልፈልግም በቀኝ እያልክ ነው። እኛ ደግሞ የበፊቱ አህሙን ነው የምንፈልገው፣ እንድትቀየርብን አንፈልግም። አህሙ ያ አስተዋይ ጥሩ አመለካከት ለሰዎች ክብር ያለው አስተዋይ የሆነ ብልሃተኛ የሆነ ልጅ ጥሩ አህሙን ነው የምንፈልገውና ያ ማንነት እንዲቀየርብን አንፈልግም። እንግዲህ ክላሽ ነኝ ቀልሃነኝ የሚለውን አህመድን ወይም አህሙን አንፈልግም። ከፈለክ ግደለን፣ ከፈለክ ግጨን እና በነገራችን ላይ ዛሬ ፈኪ በጣም ስታወራ እያሳቀች ነበረ። ማለት በጣም ምላሷ ተኮላትፏልና እና ብዙዎቻችሁን በየቦታው እያየኋችሁ ነው። ምን ሆና ነው ምላሷ የተኮላተፈው ምናምን እያላችሁ ነበረ። እና እንግዲህ ተናግራለች። በነገራችን ላይ የሆነ መዝናኛ ቦታ ሄጄ ሲንገጫግጭ ምላሴን ነከስኩት ብላለች እና ለዛ አሞኛል ምላሴን ብላ በግድ ነበር ስታወራ የነበረው። ግን በጣም ነው ዘና ያደረገኝ ደስ የሚል ድምፅ የህፃን ልጅ ወሬ እንደዛ ነው። እና በጣም ነበር በጣም ነው ደስ የሚለ ማለት ነው። ለማንኛውም ወደ አህሙ ስመለስላቸው እንግዲህ አህሙና ፈኪ እንግዲህ በነገራችን ላይ ትናንት ቪዲዮ ሰርች ከለቀኩ በኋላ በጣም ብዙ ነገር ነው ወደ አይምሮ እየተመላለሰ ያለው። በጣም ነው ብዙ ጥያቄ እየተፈጠረብኝ ያለው። እውነት ፈኪ ኢሳምን የእውነት ወዳው ነው የእውነት አፍቅረው ነው ወይንስ አህሙን ለመፈተን ነው ወይንስ ፕራንክ እያደረገችን ነው እኛንም እሱንም እያልኩ እያሰብኩ ነው። በጣም ብዙ ነገር ነው እያሰብኩ ያለሁት ታውቃላችሁ። ማለት ምክንያቱም ኢሳምና ኢክራም የሚለያዩ ሰዎች አይደሉም። ኢሳም ለሷ እንደማ በደንብ ታውቃለች ብዬ አስባለሁ፣ ሳስበው አሁን ላይ ማለት ነው። ያው ኤክራም እርግጥ ነው አንዳንዴ ጤባራም ትሆነበታለች ኢሳም ላይ ግን፣ የሚለያዩ ሰዎች አይደሉም። ነገሮች አሁን ላይ የማያግባቡ ነገሮች ቢፈጠሩም፣ ግን እለቅም ምንም የሚሳካ ነገር አይደለም። ስለዚህ ፈኪ አንደኛ ይሄ ነገር እኔ ምንም አልተዋጠልኝም። የእውነት በቃ ይሳምን የእውነት ወዳው የእውነት አፈቅራለሁ ያለችው በጭራሽ አልተዋጠልኝም። በቃ እዚህ ጋ እኔ እያሰብ ካለሁት አንድና አንድ ወይ ፕራንክ ነው፣ ፕራንኩም ዛሬ እንደውም ፕራንክ ነው ብላ ትመጣለች ብዬ ነበር ያሰብኩት። ወይ ፕራንክ ነው ወይ ደግሞ እየፈተነችው ነው አሁን ማለት፣ በቃ ነገ ጧት እሱ ጥሎኝ ላለመሄዱ ምን ዋስትና አለኝ ብላ ምናልባት እየፈተነችውስ ቢሆን ብዬ ያሰብኩኝ ተግባቧን ሲገድም አህሙም ደግሞ እንደዚህ መሆን የለብም። እንደዚህ ነገሮችን በመሸሽ በቃ ላይሽ አልፈልግም ስላልክ ከሷ በአካል ብትራራቅም ልብህ ውስጥ እስካለሽ ድረስ ከልብ ቶሎ የምትወጣ ልጅ አይደለችም። እንኳን አሁን እየቀረና የዛ ሰዓት ተጣልታችሁ ለራሱ ከልብህ ስላልወጣሽ እኮ ነው ድጋሜ የተመለስከው። ስለዚህ ቀስ ብለህ ተረጋግተህ እኔስ ለምን አትረጅኝም? እኔ እኮ ወድሻለሁ፣ እኔ እኮ ነበር ልትላት የሚገባው እንጂ እንዴት እንደዚህ ታደርጋለች፣ ምናምን እርግጥ ነው የሚጠበቅ ነገር ነው። ወንድ ልጅ በክብሩ አይደራደርም፣ አቃለሁኝ። ሳልረዳሃል ቀርቻ አይደለም፣ ግን ደግሞ አሁንም እያልኩ ያለሁት በዚህ መንገድ አይደለም ነገሮች የሚፈቱት። ተግባባን። በዚህ ነገሮች በዚህ መንገድ ነገሩ ከቀጠለ የብዝ የበለጠ ወደ መለያየት ወደ መራራቅ ነገር ነው የምትመጡት። ያ ነገር ደግሞ እኛ እንዲፈጠር አንፈልግም። እኛ በጣም ብዙ ነገር ከእናንተ እንጠብቃለን። ለብዙ ነገር በጣም በቃል አደለ። የእውነት በጣም ብዙ ሰው እናንተን ትልቅ ቦታ የሚጠብቃችሁ ሰው አለ። በጣም ከልብ የሚወዳችሁ ሰው አለ። በጣም ከልባችሁ የምንወዳችሁ ሰዎች አለን እና እናንተ ሁሌ ማብራችሁ እንድትሆኑልን የምንመኝ ሰዎች አለን እና ያንን ነገር እኛ ማጣት አንፈልግም በነገራችን ላይ እንደነገርኳቸው ብዙ ጥያቄ ነው የሚመላለስብኛል። ላላልኳችሁም ፈኪም እዚህ ጋር አንዳንድ ጊዜ ሳስበው ማለት ነው ብዙ ጥያቄ ነው የሚመላለስብኝ። እንደነገርኳችሁ አንዳንድ ጊዜ እንደዚህ ብዬ አስባለሁ፣ ማለት ፈኪ አሁን በቃ ከሌና ግቢ ከሌና ግቢ ስለምትባል በቃ በእኛ ቁጥጥር ስር የመሰለች መስሏት፣ በቃ ወይ ከኛ አፍ ለማምለጥ ከሌን ወዳለው ብላ ለማምለጥስ ቢሆን ወይም ደግሞ አላቅም እኔ እንጃ እንዴት ብዬ ላስረዳችሁ። እንደዚህ አይነት ነገር በቃ በእኛ አሁን እኛ ከአህሙ ጋር ተጋቢ ስለምንላት በቃ በእኛ በእኛ የእኛን ፍላጎት እሷ ላይ የጫን የመሰላት ቢሆነስ ብዬ ነው እያሰብኩ ያለሁት። እና ያ ነገር እያሰብሽ ከሆነ የማስበው ነገር ልክ ከሆነ ፈኪ የእውነት እኛ እኛ ጫና እያደረግንብሽ አይደለም ግን ብትረጂው ደስ ይለናል። የእውነት እናንተ አንድነታችሁ ቢቀጥል በጣም ደስ ይለናል። ለአሁኑ ብትረጁ፣ በጣም የሚያስብልሽ፣ በጣም የሚውድሽ፣ በጣም የሚያከብረሽ ልጅ ነው። ተግባባል እንጂ እኛ ጫና እያደረግንብሽ ወይም ደግሞ የእኛም ፍላጎት እያሳደርንብሽ አደለም፣ እንደዛ መስሎ ከታየሽ ምክንያቱም ከአሁን በፊት ሰው በራሱ ፍላጎት ማለት ያው ታሪኳን ታውቁታላቸው እዚህ ጋር ሰላሳ ጊዜ መደጋገም አያስፈልግም እና ያን ነገር እያደረግንባት ነው እየመሰላት ያለው። ያው ትናንትም ተናግረዋለች እሷ። እኔም ሳስበው በቃ በእኛ ቁጥጥር ስር የዋለች እየመሰላት ነው። ምናልባት እንደዛ አስባ ይሁን እንደ እንደዚህ የምትናገረው በቃ ከሰው አፍ ለማረፍ ምናምን አይነት ነገር ነው እያሰብጋለሁት፣ እና ብቻ ብዙ ብዙ ነገር ነው አይምሮ ላይ እየመጣ ያለው። ምንም ነገር እየተዋጠልኝ አይደለም። ስለዚህ እንዳጠቃላይ አህሙ ዳግሜ ዳግሜ ዳግሜ መናግረህ ነገር መረጋጋት የሚባል ነገር ሊኖርህ ይገባል። በዚህ ልክ መናደድ የለብም። በዚህ ልክ መበሳጨት የለብም። እንዲሁ እንኳ ኦኬ፣ አህሙ ማኖ ማነች ፈኪ ኢሳምን የእውነት አፍቅራው ቢሆን እንኳ ማለት ነው። ተግባባን። ኢሳምን ኢሳምና ፈኪ መቼም ሊጋቡ አይችሉም። ምክንያቱም ኢክራምና ኢሳም አንድ ቀን መጋባታቸው ስለማይቀር ማለት ነው፣ ስለሚዋደዱ አሁንም የያዘ የቤተሰብ ጉዳይ ስለያዛቸው ነው እንጂ መጋባት የሚፈልጉ አይነት ሰዎች ናቸው። በቃ የእውነት እንኳ የምትወደው ቢሆን አታገባም። ያ ማለት ግን እንትናን ማን ነው እዛም ስላላገባት አንተ ጋር መምጣት አለባት እያልኩኝ አይደለም። ግን የምትረዳበት ቀን ቅርብ ይሆናል። በቃ አንተን የምትረዳበት ምን ያክል ለእሷ እንደምታስብላት ለእሷ አስፈላጊ እንደሆንክ የሚገባት ቀን ቅርብ ነው ብዬ ነው የማስበው። ምናልባትም ይሄ ነገር እንደዛ ነው። እኔ እያሰብክ ያለሁት እንዳጠቃላይ። ሲቀጥል አንዳንዶቻችሁ እንግዲህ የነባ እንባ ነው ደግ ሆንክ ደግ አለቀስክ ምናምን እያላችሁት ነው። እሱ ከነባ ጋር ሆኑ በመጀመሪያ ከነባም ጋር ሆኑ ከልቡ አላወጣትም፣ ፈኪን ይወዳታል። ሲቀጥል ነባ ነች፣ አህሙና ፈኪን ያስታረቀቻቸው። አንዳንዶቻችሁ ድሮም እኮ በቃ ነባ ከሱ ጋር ስለነበረች ነው ሁለተኛ ወደ ህይወቱ የመጣችው ምናምን እያላችሁ ነው። እንዴ ፈኪ አልሄደችም በመጀመሪያ ራሱ። አስታርቀኝ ብላ እንታርቅ ብላ አልሄደችም። በቃ ነባ ናት በመሀል ሽማግሌ ሽምግልና ቆማ ያስታረቀቻቸው እንጂ ፈኪ ፈልጋ ሄዳ አይደለም፣ ያንን ለማለት ትናንት የተሰራ ቪዲዮ እንዴት ትረሳላችሁ? ትናንት የተደረገ ታሪክ እንዴት ትረሳላችሁ? ስለዚህ እንደዛ አይደለም። ከነባ ጋ ስለነበር ስለነበረ አይደለም ፈኪ ድጋሜ ወደ አህሙ ሄደችው። ተግባ በቃ ሁን ያለው ነገር ስለሆነ ብቻ አብረ መሆን ይችለዋል። በቃ ይሄ በቃ እንትን ነው የእነሱ መፈላለግ ወይንም ደግሞ የነሱ እንትን ነው እንጂ የሰው እንትን አደለም። እዚህ ጋር የሰው ግፍፊት ምናምን ነገር አደለም